ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ጽና ድራሟን በክፍል ስልሳ መተናል ማለት ነው። ስትጨነቅና ስትጠበብ ስታለቃቅስ የነበረችው መራዊት እንግዲህ ለአማቷ አቀባበል ለማድረግ እንግዲህ ስትዘገጃጅ ነበረ ጽናትና ኪራም እንግዲህ ወደ እነሱ ቤት ሄደው እንግዲህ አጀብ አድርገው እንግዲህ የናሆምን እናት የመራዊትን አማት ለመቀበል እንግዲህ ዝግጅት ላይ በነበሩበት ሰዓት የናሆም እናት እንግዲህ ከጎረቤት ሰው ስለሞተ መምጣት አልችልም በማለት በስተ መጨረሻም ትነግራቸዋለች ማለት ነው። እናም እንግዲህ ኪራና ጽናት ናሆም እና ምሩ ሁነው ሰብሰብ ብለው አንድ ላይ የተዘጋጀውን ምግብም በመመገብ በመጠጣትም ሞቅ ደመቀ ብለው እንግዲህ ሲስቁ ሲጫወቱም ተመልክተናል። እናም እንግዲህ በዛ መሃል ላይ ጨዋታ እናምጣ በማለት እንግዲህ ጨዋታ ነገር ፈጠሩና ቁጥር በመጥራት ሆነ ጫወታው። ቁጥሩን ያገኘ ሰው ይጠየቃል ሲባልም ነበረ። መጀመሪያ ላይ እንግዲህ ቁጥር ያገኘችው ጽናት ነችና፣ ጠያቂው ደግሞ ከተጠራው ቁጥር ተቀራራቢ ሲጠራ የነበረው ሰው መጠየቅ አለበት የፈለገውን ጥያቄ በማለት ይስማማሉ። እናም እንግዲህ ጽናት ቁጥሩን ጠርታ ስታገኝ ተቀራራቢ ቁጥር ደግሞ ሲጠራ የነበረው ኪራ ነበር እና የፈለገውን የፈልገውን ጥያቄ እንድጠይቃትም ታዘዘ ማለት ነው። እናም እንግዲህ በታዘዘበት መሰረት እሱም ግን ለምንድን ነው ተወጅኛለሽ? ወይስ ተጠየኛለሽ እያለም ሲጠይቃት ነበር። ለምን እጠላካለው እወድ ካለው በማለትም እንግዲህ ስትመልስለት ነበረ። በእንደዛ እንዳለ ታዲያ ለምንድን ነው ከኔ ጋ መሆን እንግዲህ አልፈልግሽም? ወደ ብሶቱ ገባና ኪራ እግረ መንገዱን ሲጠይቃት እንግዲህ እኔ እኮ ቤተሰቦችህ እናትህ ብላ እንግዲህ ጽናት ሞቅ ብሏት ነበረ። ያንን ተመልክቶ እንግዲህ የእናትየዋን የህመም ኬዝ ልትነግረው ስትል መራዊት እንግዲህ ትከለክላታለች ማለት ነው እንዳትነግራት። እናም እንግዲህ ጨዋታውን አቀዘቀዙት። ይህንን ነገር ደግሞ ያስተዋለውና የተመለከተው ናሆም ነበረ። የሆነ የተደበቀ ነገር እንዳለ አሁንም እንግዲህ ናሆም ያውቃልና መራዊትን ሲጠይቃትም ነበር መራዊት እንግዲህ ልትነግረው አልቻለችም። እናም እንግዲህ እሱም እየተናደደባት እየተበሳጨባትም ይታያል ማለት ነው። በእንደዛ እንዳለ እንግዲህ ያው ተኝተውም ነበረ። እናም እንግዲህ ኪራና ጽናትም ወደ ቤታቸው ተመልሰው እንግዲህ ጽናት ጨጓራዬ አመመኝ፣ ይህን ያክል እስክጠጣ ድረስ ለምን ዝም አልከኝ? እያለች እንግዲህ ኪራንም ስትቆጣ ነበረ። በቃ የፓፓያ ጁስ መጠጣት አለብሽ፣ ምናምን ነገር እያላት እሷ ብተኛ ይሻለኛል፣ እሱ መጠጣት አለብሽ እየተባባሉ ብቻ ነይ ብሎ እንግዲህ እጇን ያዝ አድርጎ ጁስ ቤት እኔ ጁስ አልፈጭም ምናምን ስትል ነይና እዚህ ጁስ ቤት ሄደን ጠጥተሽ ትመጫለሽ በማለት እጇን ያዝ አድርጎ እንግዲህ ነይ እንሂድ፣ የሚነግሩሽን ስሚ ሲላትም ነበረ ኪራ ኪራ እንግዲህ እየተንከባከባት ነው ባይታረቁም ግን ውስጥ ለውስጥ ያው ፍቅራቸው አለ ማለት ነው። ነገር ግን በድፍረት ፍቅርን እንግዲህ ለመጋፈጥ አሁንም እንግዲህ እንደማይተዋወቅ ሰው እየሆኑ ተመልክተናል ማለት ነው። እናም እንግዲህ ጽናትዬ እኔ ለራሴ አላመጣም እንዴት አላትልና ኮስተር በማለት እንግዲህ ለሱ መልስ ትሰጥለታለች። እሱም በጣም ይናደድና በዚህ እልክሽማ አንድ ቀን ቱፕ ውስጥ መግባት አይቀርም በማለትም እንግዲህ ሲመልስላት ነበረ። በእንደዛ እንዳለ እንግዲህ ናሆምና መራዊት እቤታቸው እንግዲህ ለመራዊት ማሳጅ ነገር እያደረገላት የ የናሆም እናት እንግዲህ አልመጣም ያለችው ድንገት እነሱ ባላሰቡበት እና ባልተዘጋጁበት ሂዳ ሰርፕራይዝ ታደርጋችኋለኝ በሩሲን ኳኳ። ግን መራዊት ያሰበችው ሰኒ ነች። ለሰኒ ስልክ ደውዬላት ነበር፣ ሰኒ ነች የመጣችው ብላ ነበር ያሰበችው። ነገር ግን ሰኒ አይደለችም፣ አማትየዋ ሆና ትገኛለች። መራዊት የምትሆነው ጠፋባት። በጣም ደነገጠች፣ በጣም አፈረች። እናትየዋን በጣም ተገረሙ። የት ነው ልትሄጂ ነው እንዴ ምናምን ምን ነገር ሲሏትም ነበር ልህድ እንዲ ብቻ ግን የምትለው፣ የምታነሳው፣ የምታስቀምጠው ነገር ነበር ይጠፋባት በድንገትም እንግዲህ ትመጣለች ተብሎም ቅድመ ዝግጅት ሲደረግም ያው በጣም እየፈራችም እየተደሰተችም ነበረ። ይበልጥ ደግሞ እንግዲህ ሰርፕራይዝ ስትደረግ ባላሰበችበት ታይም እናትየዋ ስትመጣ በጣም ደነገጠች። አንቺ አንቱ ስትልም ነበረ። እናትየዋ እንግዲህ ናሆም እንደነገራት እጅግ በጣም ዘና ፈታ ዘና የሚያደርጉ ሳቂተኛ እና ተጫዋች እናት አለችው ናሆሜ። እናም እንግዲህ መራዊትም እንግዲህ ያው እንደተነገራት አግኝታለች እናትየዋም ማለት ነው። እናም እንግዲህ ከመራዊት ጋርም ጥሩ ጊዜ ጥሩ ንግግርም አድርገዋል። እናትየዋም አድረው ነበረ። እናም እንግዲህ ከምሩ ጋር ሲነጋገሩም ሲጫወቱም ነበረ። የናሆም እናት እንግዲህ ልጅ መውለድም አለባችሁ በማለት እንግዲህ ደጋግማ ስትናገር ነበረ። ከናሆም አልፋም እንግዲህ ለመራዊትም ስትናገር ነበር። መራዊት ግን እኔ ቤተሰቦቼ እዚህ አይደሉም ያሉት፣ አውቃለሁ ሐዋሳ እንደሚኖሩ በማለትም እናትየዋም ስትናገር ነበረ። እናም እንግዲህ ለቤተሰቦች ያው አታውቄ ምናምን ስትል ነበር። ምሩ ድል ለባረጌ ነው የምድር እሺ ሲሉም እንግዲህ እጅግ በጣም ተደስተው በመራዊት ናሆምን እንግዲህ ሲያመሰግኑት ነበር። ከየት አመጣሃት ከየት አገኘሃት እያሉ በጣም ወደዷት። እናም እንግዲህ በንደዛ ነበረ የጽናት ድራማ እንግዲህ ስንከታተልና ስንመለከት የነበረው። እናም እንግዲህ ናሁም እንግዲህ ወደ ነኪራ ቤት ይመጣል። ጽናት ደግሞ ወደ ሰኒ ጋር ሄዳ ነበር። ሰናይት ጥሩ ሙድ ላይ አደለችም። በእህቷ በኩል ስልክ ይደወልና እህትየዋን እንግዲህ እባካችሁ ተውን ተውን፣ በቃ እንኑሩበት፣ የእህቴ ሰላም ስለተመለሰ ለምን ተመለሰ ነው እንዴ? በማለት እንግዲህ ሰናይት እህቷን የሚወክል ስልክ ተደውሎ በጣም ትበሳጭና ተናዳ እንግዲህ ከቤት መውጣትም አልቻለችም ነበረ። እናም በጣም ደንግጣም ብዙም ደስታም አልነበራትም። በዛ አጋጣሚ እንግዲህ ጽናት ሄዳ ስጠይቃትም ነበር ነገሩ እንድህ ነው ብላ ግን ለመናገር ፍቃደኛም አልሆነችም። ያ ማለት እንግዲህ ለጽናት ሌላ ጭንቀትና ሌላ ተጨማሪ ነገር ላለመፍጠር በማለትም እንግዲህ ለእሷ አስባ ሰናይት እንግዲህ ምንም አይነት ነገር አላለቻትም። እናም እንግዲህ ና እስኪ ውጭ ወተን እንዝናና ብቻ ግን አንዳንድ ነገሮች እናደርግ ሲባባሉም ነበር። በስተ መጨረሻም ውጭ ወጥቶ መዝናናትን መረጡና ተያይዞ እንግዲህ ወክ ለማድረግ ሰናይትና ጽናትም ወተው ነበር። በዛ መሀል እንግዲህ ኪራ ቤት ውስጥ ነበረ እንግዲህ ጽናት የት ናት እያለ ሲፈልግ ሲያጣ ስልክ ሲደውልላት እንግዲህ ወደ ሰኒ ጋ እንዳለች እና ልምጣ እንዴ ብላም ስትለው ነበር። ለምን ሄደች? ለምን ሄድሽ? ለምን ትመጫለች? በማለት በጣም ሲናደር ነበረ። ምክንያቱም ለምን አልነገረችኝም ስትሄድ የሚል ነገር አምባ ገነን ሆኗል ማለት ነው እንግዲህ ኪራ ወደነ ናሆም ቤት ሲሄዱም እንግዲህ በባለፈው እንደምታስታውሱት ከሆነ የጓደኛዬ የትምህርት ቤት ጓደኛዬ ቤት ምናም በማለት እንግዲህ እጇን ጠቁማ ስትነግረውም ነበር በጣም ተናዶ ተጣልተውም ነበር እናም እንግዲህ ለምሩና ለናሆም በጣም ሲቆዩባቸውና ሲዘገዩ ምኑ ነው ይሆን ያልመጡት? መንገድ ላይ እኮ እየተጓዝን ነው ብለው ነበር ስትልም ነበረ ሚሩ። እንደተለመደው እነሱ ተጣልተውም ሊሆን ይችላል በማለት እንግዲህ ናሆም ሲናገርም ነበረ ማለት ነው። በዛ እንዳለ እንግዲህ ያው ግምቱ አልተሳሳተም እና ይህ ነው ተብለው አልታረቁም። የሆነ ነገር ግን አለ አሁንም። ስለዚህ ምሩ ታቃለች ማለት ነው ሚስጥሩ ሲል ነበረ። ኪራ ማለት ነው። እናም እንግዲህ እኔ ምሩን መጠየቅ አለብኝ ሲል በእኔ ምክንያት የሞቀ ቤታችሁንና ፍቅራችሁን እንዲቀዘቅዝ አልፈልግም፣ እኔ አፋጥጬ ራሴ በምጠይቅባት መንገድ እጠይቃታለሁ በማለት እንግዲህ ኪራ ለጽናት ይዞላታል ማለት ነው። እንደዛ እያወሩ እያለ እንግዲህ ሰኒና ጽናት ይመጣሉ ማለት ነው። እናም እንግዲህ አንድ ላይ ሰላም ካሏቸው በኋላ እረ፣ እርቦናል ምግብ ምናምን በማለት እንግዲህ ኪራይ ይጠይቃታል ማለት ነው። ጽናትም አምስት ደቂቃ ብቻ ወጥ ምናምን ላሞቅ በማለት እንግዲህ፣ በእንደዛ ሁኔታ ላይ ነበር ያየነው የተመለከት ነው ማለት ነው። በሌላ በኩል ደግሞ እንግዲህ የናሆም እናት ከመራዊት ጋር ጥሩ ጊዜ ካሳለፉ ከቆዩ በኋላ እንግዲህ ያው መሄድ አለብኝ በማለት እንግዲህ ወደ ቤታቸው ለመሄድ እንግዲህ ተገደዋል ማለት ነው። ያው መራዊትን እንዴት መጪ በማለት መምከር ያለባቸውን ምክር እንግዲህ መውለድ እንዳለባቸውም እንዲሁም ደግሞ ያው ስለ ሰርግም አጠቃላይ እንግዲህ ዳሰሳ አድርገው ሲያወሩና ሲጨዋወቱ በዚህ ነበረ ክፍል ስልሳ የተመለከት ነው እና ያስተዋል ነው ማለት ነው። ውድና የተከበራችሁ ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ተቀላቀሉ ማለት ነው። የነበረን ጊዜ ለነበረን ቆይታ በጣም አድርጌ አመሰግናለሁ። የዛሬ ቆይታችን ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ለዛሬ እንግዲህ ይህን ይመስል ነበር የክፍል ስልሳ የጽናት ድራማ ማለት ነው። በቀጣዩ ክፍል ደግሞ እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ላይክ ሼር ሰብስክራይብ እንዳይረሳ ማለት ነው፣ ውድ ቤተሰብ